ጤና ይስጥልኝ እንዴት ውላችኋል? ተመልካቾቻችን ከዜና ኢትዮጵያ የቢዝነስ መረጃዎችን ይዘን ቀርበናል። ለእነዚህ መረጃዎች ደግሞ አጋሪውንን ኦሮሚያ ባንክን እናመሰግናለን። ወደ ቀዳሚ መረጃችን እለፍ። ዓለም አቀፋዊና ሀገራዊ የኢኮሜርስ መስፋፋትን ታሳቢ ያደረገ ዘመናዊና ቀልጣፋ የሎጅስቲክስ አገልግሎት አቅምን ለማጠናከር የግሉ ዘርፍ ሚና ወሳኝ መሆኑን የትራንስፖርትና ሎጅስቲክስ ሚኒስትር ዴኤታ ደንጌ ቦሩ ገለጹ። ሚኒስቴሩ ከኢኮሜርስና የሎጅስቲክስ ዘርፍ ባለድርሻ አካላት ጋር በትብብር መስራት በሚቻልባቸው ጉዳይ ዙሪያ ውይይት አካሂዷል። የትራንስፖርትና ሎጂስቲክስ ሚኒስትር ዴታ ዴንጌ ቦሩ የሎጂስቲክስ ዘርፉ ለሀገር ብልጽግና መረጋገጥ የጀርባ አጥንት መሆኑን ገልጸው በተለይም በዓለም አቀፍ ደረጃ የንግድ ስርዓቱ ከመደበኛ ወደ ዲጂታል ወይም ኢኮሜርስ ስርዓት እየተሸጋገረ መሆኑን ጠቅሰው ኢትዮጵያም በዚሁ የሽግግር ጉዞ ላይ ናት ብለዋል። በዲጂታል የሚፈጸም የግብይት ስርዓት መስፋፋትን ታሳቢ ያደረገ የሎጂስቲክስ አቅም መገንባት ደግሞ የሸቀጦችን ዝውውር በማፋጠን ሀገራዊ ተወዳዳሪነትንና ተጠቃሚነትን ያሳድጋል ማለታቸውን የዘገበው ኢዜአ ነው። ቀጥለናል። አፍሪካውያንና አውሮፓውያንን ጨምሮ በቆዳ ዘርፍ የተሰማሩ ባለሀብቶች የሚሳተፉበት ኤግዚቢሽንና ባዛር በሚሊኒየም አዳራሽ ተከፍቷል። የቆዳ ና ቆዳ ውጤቶች የንግድ ትርኢቱ በኢትዮጵያ መካሄድ በዘርፉ ለተሰማሩ ነጋዴዎች፣ አስመጪና ላኪዎች፣ አምራቾች የገበያ ትስስር ለመፍጠር እንደሚያግዝም በመክፈቻው መርሃ ግብር ላይ ተገልጿል። ከዛሬ ጀምሮ ለተከታታይ ሶስት ቀናት በሚካሄደው ንግድ ትርኢትና ባዛር መክፈቻ መርሃ ግብር ላይ የሚመለከታቸው የመንግስት የስራ ኃላፊዎች ተገኝተዋል። የኢትዮጵያ ቆዳ ኢንዱስትሪዎች ማህበር ለ14ተኛ ጊዜ አዘጋጀው በዚህ ዓለም አቀፍ የመላው አፍሪካ የቆዳ ንግድ ትርኢት ጎብኚዎች መጥተው መዝናናትና መገብየት እንደሚችሉ ተገልጿል። ተመልካቾች እዚህ ጉዳይ ላይ እንቆያለን። የኤግዚቢሽኑ መክፈቻ እየተከታተለች የምትገኘው ሪፖርተራችን መቅደስ እንዳለ ተጨማሪ መረጃዎችን ልታደርሰን ቀጥታ መስመራችን ላይ ትገኛለች። መቅደስ፣ እንዴት ውለሻል? በኤግዚቢሽኑ ምን አይነት የቆዳ ውጤቶች ለግብይት ቀረቡ? እንደው ያለውን ድባብ ብታስቃኝን? አመሰግናለሁ ብሩክታይት፣ እንዴት ውላችኋል ተመልካቾች። ቀደም ሲል አንቺም እንደተናገርሽው 14ኛው የመላው አፍሪካ የቆዳ የንግድ ትርኢት በአዲስ አበባ በሚሊኒየም አዳራሽ በድምቀት ተከፍቷል። እንግዲህ በዚህ በመክፈቻ መርሃ ግብሩም ላይ የመንግስት የስራ ኃላፊዎች ተገኝተው ነበረ። በትርኢቱ ላይ በተለይ በቆዳና በቆዳ ውጤቶች ላይ የተሰማሩ ነጋዴዎች ከሀገር ቤትም ከባህር ማዶም ከ64 በላይ ድርጅቶች እንግዲህ ተገኝተው ምርትና አገልግሎታቸውን እያስተዋወቁ ይገኛሉ። ከዚህ ከንግድ ትሬትም ጎን ለጎንም በሻጮችና በገዢዎች መካከል የኢንቨስትመንት ጉባኤዎችም በመጪዎች ቀናት ይካሄዳሉ ተብሎ ይጠበቃል። እንግዲህ ሁላችንም እንደምናውቀው በተለይ ኢትዮጵያ በቁም እንስሳት ሀብቷ ቀዳሚ እንደሆነች ከአፍሪካም ይነገርላታል። ግን በዛው ልክ ተጠቃሚነቱን ካነሳን በሚፈለገው ልክ እንዳልሆነ ይነገራል። በተለይ የኢትዮጵያ ታምርት ንቅናቄ ግን በቆዳ ኢንዱስትሪው ከፍተኛ አስተዋጽኦ በማበርከት ከሀገር ቤት ባለፈ ለባህር ማዶም ገበያ አምራቾች እያቀረቡ ምርቶቻቸውን ይገኛሉ። እንግዲህ እነዚህ በቆዳ ኢንዱስትሪ የተሰማሩ አምራቾችን ጨምሮ ኢትዮጵያ በቆዳና በቆዳ ውጤቶች ላይ ያላትን አሁን ያለችበትን ደረጃ የሚያሳይ አይታይም። የፋሽን ትርኢት በዚህ በሶስት ቀናት ውስጥ ይካሄዳል ተብሏል። እንግዲህ በሀገር አቀፍ ደረጃም ሆነ በአፍሪካም ደረጃ የቆዳ ኢንዱስትሪውን ለማነቃቃትና የገበያ ትስስር ለመፍጠር የንግድ ትርኢቶች ወሳኝ ሚና እንዳላቸው ይነገራል። ይህም የንግድ ትርኢት እንግዲህ የውጭ ንግድን የውጭ የውጭ ኢንቨስትመንት ለመሳብ ከፍተኛ አስተዋጽኦ እንዳለው ተነግሯል። እንግዲህ እኔም አምራቾችን ተዘዋወሬ ጎብኝቼ የነበረ እነሱ እንደነገሩኝ ከሆነ በተለይ ይህ የንግድ ትርኢት የአፍሪካን የእርስ በርስ የገበያ ትስስር በማጠናከር ከአፍሪካውያን የልምድም ለመቅሰም እንደሚያስችላቸው አምራቾች ነግረውኛል። እንግዲህ ከዛሬ ጀምሮ ለተከታታይ ሶስት ቀናት የሚካሄደው ይህ ኤግዚቢሽን ለጎብኚዎች ክፍት ነው። ጎብኚዎች ወደዚህ መጥተው ለመዝናናትም ሆነ ለመገብየት እንደሚችሉ አዘጋጆቹ ተናግረዋል። ለአሁን ያለ የመረጃ ይሄ ነው። አመሰግናለሁ። መቅደስ ስላደረሽን መረጃ እናመሰግናለን። መልካም ቀን ይሆንልሽ። ዲጂታል መታወቂያ ላይ ትኩረቱን ያደረገው የአይዲ ፎር አፍሪካ አመታዊ ጠቅላላ ጉባኤ በአዲስ አበባ እየተካሄደ ይገኛል። ጉባኤው ዲጂታል መታወቂያን ተደራሽ በማድረግ ማህበራዊ እና ኢኮኖሚያዊ እድገትን ማፋጠን በሚቻልባቸው ጉዳዮች ላይ የሚመክር ነው። ባልደረባችን ጌታቸው ባልቻ በአውደ ርዕይ ምን አይነት ቴክኖሎጂዎች ቀረቡ የሚለውን በተከታዩ ዘገባው ያስቃኘናል። የአይዲ ፎር አፍሪካ አመታዊ ጠቅላላ ጉባኤ በአዲስ አበባ እየተካሄደ ይገኛል። በዚህ ጉባኤ ላይ የመንግስት ውሳኔ ሰጪዎች፣ የልማት አጋሮችና እንዲሁም ደግሞ በዲጂታል መታወቂያ ላይ የሚሰሩ ትልልቅ ዓለም አቀፍ ኩባንያዎች ቴክኖሎጂዎቻቸውን አቅርበዋል ማለት ነው። እዚህ አጠገቤ እንግዲህ ቶፓን የተሰኘው የዲጂታል መታወቂያና ተያያዥ ቴክኖሎጂዎች ላይ የሚሰራ ኩባንያን ተወካይ አግኝቻለውኝ። እንተዋወቅ ስሞትን? ሰላም ቃል ኪዳን እባላለሁ። የቶፓን ሴኩሪቲ ኢትዮጵያ ዋና ስራ አስፈጻሚ ነኝ። ቶፓን ምን አይነት ቴክኖሎጂዎች ላይ የተሰማራኩባል ያለ ቶፓን በአጠቃላይ ሴኩሪቲ ፕሪንቲንግ ሶሉሽኖች የሚያመርት የጃፓን ድርጅት ነው። እዚህ በኢትዮጵያ ደግሞ ከኢትዮጵያን ኢንቨስትመንት ሆልዲንግ ጋር በጆይንት ቬንቸር አብሮ የመሰረቱት ቶፓን ሴኩሪቲ ኢትዮጵያ ድርጅት ነው። ፋብሪካ እየተሰራ ነው አሁን። ለዚህ ለአይዲ ፎር አፍሪካ ይዘን የመጣ ነው አንድ የምናሳየው ያው የተወሰኑ ወራቶች በፊት ሎንች የተደረገው በኢሚግሬሽን አዲሱን ኢ ፓስፖርት ነው። ይሄ ፓስፖርት እንደምታውቁት ከኋላው ኤሌክትሮኒክ ቺፕ አለው። በውስጡም የተለያዩ ሰኪሪቲ ፊቸሮች አሉት። ግማሹ በማይክሮቴክስት ብቻ በማግኒፋይን ግላስ የሚታይ ግማሹ ደግሞ በዩቪ ላይት፣ አንዳንዱ ደግሞ በፎሬንዚክ ላብራቶሪ ብቻ የሚታዩ ሰኪሪቲ ፊቸሮች አሉት ነው። አንዳንድ እዚ ጋር ደግሞ እንደምታዩት የድራይቨር ላይሰንስ ወይ ደግሞ አይዲ ካርዶች ናቸው በዩቪ ላይት የሚታዩ ስንል እንዲህ እንደምታዩት የተለያዩ ሴኩሪቲ ፊቸሮች ውስጡ ትክክለኛነታቸውን ለማረጋገጥ ትክክለኛነታቸውንም ለማረጋገጥ የተለያዩ ሴኩሪቲ ፊቸሮቹን ውስጡ አድርገን ደግሞ ከፎርጀሪ ለማዳን እና የተሻለ የጠነከረ ዲጂታል አይደንቲፊኬሽን እንዲሆን የምናደርጋቸው ናቸው። በአይዲ ፎር አፍሪካ እንግዲህ ከተለያዩ የዓለም ሀገራት የመጡ የቴክኖሎጂ አቅራቢዎች በኤግዚቢሽን ምርቶቻቸውን እንግዲህ ለታዳሚዎች እያስመለከቱ ይገኛሉ። እንግዲህ አሁን የሚገኘውም ኤምቴክ የተሰኘው ኩባንያ ያመጣውን ቴክኖሎጂ በተለይ በዲጂታል መታወቂያ ላይ ምን አይነት ቴክኖሎጂዎችን አበልጽጓል የሚለውን ከኩባንያው ተወካይ ጋር ቆይታ የማደርግ ነው የሚሆነው። በኤግዚቢሽኑ በሰው ሰራሽ አስተውሎት የሚሰራ የዲጂታል መታወቂያ መመዝገቢያ ቴክኖሎጂን ነው ይዘን የመጣ ነው። ይህ መሳሪያ ተንቀሳቃሽ ነው። ከከተማ ወጣ ብለው በሚገኙ ገጠራማ አካባቢዎች በተለይ ጠቃሚ ነው። መሳሪያው አስተማማኝነቱ የተረጋገጠና ትክክለኛ የግለሰብ መረጃዎችን ለዲጂታል መታወቂያ መመዝገብ የሚያስችል ዘመኑ ያፈራውን ቴክኖሎጂ የያዘ ነው። ድርጅታችን መሰረቱን በቻይና ያደረገና ና የ30 ዓመታት ልምድ ያለው ነው የኛ ቴክኖሎጂ ካምፓኒ ንን

የአይን አሻራና ካሜራ የሶስቱም ባዮሜትሪክስ ይባላሉ። የአይን አሻራ፣ የእጅ አሻራና ፊት አሻራ ባዮሜትሪክስ ይባላሉ። የዘመኑ ቴክኖሎጂ ነው ልንለው እንችላለን። በጣም አመሰግናለሁኝ። አመሰግናለሁ በጣም። ወደ ሌላኛው ዜናችን ስናልፍ በማክሮ ኢኮኖሚ ማሻሻያውና በኢትዮጵያ ታምርት ንቅናቄ የማምረቻው ዘርፍ በከፍተኛ ሁኔታ እየተነቃቃ ይገኛል። ምርት አቁመው የነበሩ በርካታ ኢንዱስትሪዎችም ወደ ማምረት ስራ እየተመለሱ ነው። በ1953 ዓ ም የተቋቋመውና በኢትዮጵያ የመጀመሪያው የከረሜላ ፋብሪካ ስራ ከመጀመሩ የሚጠቀስ ነው። የፋብሪካውን እንቅስቃሴ ሳምሶን ገርሉ እንደሚከተሉ ያስቃኘናል። የብዙዎቻችን የልጅነት ትዝታ ነው ደስታ ከረሜላ። ታዲያ ይህ ደስታ ከረሜላ ከረዥም ጊዜ ከገበያ መጥፋት በኋላ ዳግም ነፍስ ዘርቶ ወደ ገበያው እየመጣ ይገኛል። አሁን የምገኘው ወንጂ ሸዋ ነው። እዚህ ወንጂ ሸዋ ስኳር ፋብሪካ ደስታ ከረሜላን ዳግም እያመረተ ይገኛል። ምን ይመስላል? አብረና ያለን ተከተሉኝ። ይህ ደስታ ከረሜላ በመሰረቱ ሲቋቋም የስኳሩን ለማስተዋወቅ ያኔ የተቋቋመ ነው። ከስኳሩ ጋር በነፃ ይሰጥ ነበር ማለት ከረሜላ። የብዙ ወጣቶች ትዝታ በወቅቱ የነበሩ ወጣቶች ትዝታ፣ የህፃናት ትዝታ የነበረ ከረሜላ ነው ደስታ ከረሜላ። ለረጅም ጊዜ ተዘግቶ ቆይቶ አሁን በቅርቡ በተደረገው ጥናትና በተሰጠው አመራር ወደ ነበረበት ተመልሶ የመግባት ስራ ሰርተናል። እንደምታዩት ወደ ተግባር ገብቷል። እንደ ሀገር ያለው የከረሜላ ፍላጎት በጣም ሰፊ ነው። አሁን ያለው የገበያ አቅርቦትን ስናይ ከ46 እስከ 50 ፐርሰንት የገበያ ፍላጎቱን የሚያረካው ነው ደስታ ከረሜላ። ይህንን ያለውን የገበያ ፍላጎት የሚንጎላ ተደርጎ ሊወሰድ ይችላል። ፋብሪካው አሁን ባለው ካፓሲቲ በአመት እስከ 2400 ቶን የማምረት ካፓሲቲ ያለው ፋብሪካ ነው። ሁለት መሰረታዊ የሆኑ ግብአቶች ነው ከረሜላ የሚመረተው። የመጀመሪያው ስኳር ነው። ስኳር ደግሞ ወንጂ ሸዋ ስኳር ፋብሪካ ራሱ የሚያመርተውን እሴት ጨምረንበት ለገበያ የምናቀርበው አንድ ፕሮዳክት ነው ማለት ነው። ሁለተኛው ግሉኮስ ነው። በግሉኮስ እና ስኳርን አደባልቀን ከተዋህደ እና ከቀለጠ ስኳሩ ከቀለጠ በኋላ በደንብ አንድ ላይ ይፈላል። ከፈላ በኋላ የተለያዩ ቃናዎች እንዲኖሩት የሚጨመርበት ግብአት አለ። ከዛ አንጻር የወንጂ ሸዋ ስኳር ፋብሪካ ደስታ ከረሜላ ዘጠኝ አይነት ጣዕሞችን ያመርታል ማለት ነው። ስለዚህ ከረሜላን ወደ ገበያ ስንመልስ እንደ ወንጂ ሸዋ ስኳር ፋብሪካ ለኢትዮጵያም ለኢትዮጵያ በጣም ትዝተላላቸውን ሰዎች መጣንላችሁ እንላለን። ተመልካቾቻችን ከዜና ኢትዮጵያ ያዝንላችሁ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቀን።